ገና የፋሲካ የምትባለዋን ሴት ላይ የሰራችሁትን ግፍ በሕይወታችሁ ትከፍሉታላችሁ። የምሬ ነው። በሕይወታችሁ ትከፍሉታላችሁ። ትዳር ላይ ቀልዳችኋል። የሰው ትዳር ፌድ እያደረገ ሄለን ሄለን ራሱ ያ እሷ ራሱ ተስጠላ ሄለን ሐቢባ የምሬ ነው። እናንተ ሴቶች ኢቭን ዩ ሊያሾ ራሱ የምሬ ነው። በትዳር ቀልዳችኋል። በምታለቅስ ሴት ላይ አላቅጣችኋል። በምታለቅስ ሴት ላይ እነሱ ምን አረጉ? ባለ ትዳር መሆኑን እያወቁ አብሮት ያስጠጉት ነበረ። ጭራሽ እንደውም አንድ ቀን እርዳታ ተብሎ መማር ቤት ነው እንትናዬ እንትናዬ የኔማ መልካ መልካም ሚስትን ቶሎ ፈተ መማርን አግባብሎም ግጥም ሲገጥሙለት ስቀዋል። መማርም ስስቅ ነበር። እችን ሴት ላይ ኦንላይን እያየቻችሁ አላቅጣችኋል። ኦኬ፣ አላቅጣችኋል። ስለዚህ ያ በሰው ህይወት ቁማር ፋሲካ ትዳሯን ታጣለች። የልጅነት ባሏን የልጆቿን አባት ቤተሰቦች ቤተሰቧ ይታመማል። ቤተሰቧ ትዳሯ ይቆስላል። እናንተ ብር በነፊት እስካረጋችሁ ድረስ ይዱንኬር። እኔ ቢሰጠኝ እምቢት ያለሽ እኔ ከሱ ከባለ ትዳር ወንድ ገንዘብ አልቀበልም። እንኳን ከባለ ትዳር ወንድ ከልጆቼ አባት ለልጆቼ ብቻ ነው ገንዘብ የምቀበለው። ተግባባል። ከባለ ሲጀመር ከባለ ትዳር ወንድ ጋር ለምን አወራለሁ? ለምን አወራለሁ? ኢንተርኔት ላይ እኔ መጥቼ ገንዘብ አልጠይቅም። ሰውን ለመርዳት ኢንተርኔት ኢንቴንሽን ከሌለኝ በስተቀር ኤኒዌይ፣ ኤውላ ገንዘብ ፈልጎ ነው እንደዚህ ኤውላ ገንዘብ ወደ አርባ ሀምሳ ሺ ዶላር ራሽ ላይ ስፔንድ አድርገሽ ሊሆን ይችላል። ታሚታክ በትንሹ አምስት ሺ ዶላር ብረስት ሪዳክሽን ምናምን እሱም ወደ አስር ሺህ ይሄዳል። ያገጁ የአፍንጫው የከንፈሩ የምን የምን ሲባል ይሄዳል ወደ አርባ ሺ ሀምሳ ሺ ዶላር ይሄዳል፣ እና ካሽ ማለት ነው። ይሄንን ብር አብዛኛውን ከቨር ያረጎን እናውቃለን፣ ማን እንደሆነ እና ኤኒዌይ በህይወት ነው የምከፍሉት። ኦነስትሊ በጣም ወዳችኋለሁ፣ ጥሩ ልጆች ናችሁ ሁላችሁ። ግን ከተነገራችሁ በኋላ ከተነገራችሁ በኋላ የሄዳችሁበት መንገድ ምን ያህል ይሄ ፕሪንስፕላችሁን፣ ይሄ ግፍን አለመፍራታችሁን ያሳያልና ኤልሻዳም ኪዱም ካረጓ በጣም በምታለቅስ ሴት ላይ የቀለደ ሰው የቀለደች ሴት በህይወቷን መከፍለው፣ ብዬ አምናለሁ። ስለዚህ ይሄ ትክክል አይደለም፣ ግን አይመለከተኝም። የራሳችሁ ጉዳይ። አንቺ ማንሽ ፈራጅ? እኔ ምቅድ ይባላለሁ፣ ከባለትዳር ወንድ ጋር ማልነጋገር፣ ማልደዋወል፣ ከባለትዳር ወንድ ጋር ገንዘብ ማልቀበል፣ ኢንተርኔት ላይ መጥቼ ባለትዳር ወንድ ናባብዬ ገንዘብ ማልቀበል፣ ከባለትዳር ወንድ ጋር እራት ምናምን ማልወጣ፣ ማላወራ ሴት ነኝ። ሀይሄ ስለዚህ እኔ የራሴን አመለካከት ነው እየፈረድኩ አይደለም። ማኪ ማን ናት? ሁዝ ማኪ ቀጠሮ ጌም ልትይዝ ነው? ታስቁኛላችሁ። በሰው ህይወት የሚገባ በመሆን በማንም ህይወት እኛ አልገባን። እውነት ነው። በሰው ህይወት የሚገባ በሰው ትዳር መሀል የሚገባ ባለትዳር ወንዶችን የሚያናገር ባለትዳር ወንድ ጋር እየደወሉ ሳቅ ተወዳለ ሚሉ ከሆነ የራስ ልጅ ጥለው ሰላም ተስፋዬ የፈሰተች አይዋለሁ። በኋላ ሰላምን ወዳታለሁ። እኔ ሰላም ጥሩ ልጅ ናት። ሰላም ተስፋዬ ጥሩ ልጅ ናት። ከስፓትላይት ራሷን ሸሽጋ በጣም ጥሩ ልጅ ናት። ጨዋ ልጅ ናት። ለእናቷ ታማኝ ናት። ጥሩ እናት ናት። ጥሩ ልጅ ናት። እኔ አይ ላይከር እና ሊያን ሊያ ሁሌ ሰላም የሆነ ነገር ስታረግ አሁ ልታይ ልታይ አትልም። ተረጋጋች ናት። ሪሌሽንሽፓን እራሱ ምደብቅ ናት። ህይወቷን እራሱ ደብቃ ምትኖር ናት። ማየት የምትፈቅድልሽን ብቻ ነው የምታየው እና እችን ልጅ በጣም ትነካካታለች፣ ሊያ ሾ ኖቲስ አድርጋችኋል? ግን በጣም ትሰርባታለች ሊያ ሾ ለምን እንደሆነ አይገባኝም። ኦኬ፣ ማኪ ግብጽ ምን ሆነች? ማኪ ባላገባች ነው።